ሰላም ሰላም፣ ውድ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ ደግሞ ስለ መካሮና አሰራር እናሳያችሁ። መካሮና በሸመል ማለት ነው። የሽንኩርት አይነት የምከትፈው ይሄ ደግሞ ፍርፍር ሮሚ የምከትፈው ነው። እኛ ጋ ምግብ ሰዎች፣ ዝም ብዬ ጎረድ ጎረድ ነው ማለት ነው እንጂ በትናንሹ ሲበታተፍ ሳይላቸው አይወዱም እና ያኔም እኔም እንዴት እንደሚመስል እና ያኔም እኔም ወረድ ወረድ አድርጌ እየከተልኩኝ እንደሳልኩኝ ማለት ነው እናሳያችኋለን። ዛሬ ሰባት የዘበሁት ነው የምሰራውን በሸመል ማለት ነው ተከታተልም። እሺ ተከታተልኩኝ ከማለት ያው ዕቃ ስለሚበዛብኝ ነው፣ ለመቆጠብዬ ነው። ሁሉንም በአንድ ሳህን ጎን በጎን ያደረኩ ማለት ነው። ያው ከረዳይን ወከረዳይን ጣርኩኝ

ጨራራስከው ማለት ነው። አሁን ወደ መስራቱ ልሄድ ነው። ያው ስለሆነ ነው ነው ዘይት አላደረኩም፣ አንፈልግም ብለው ከመኮረና ጋር ነው ያደረኩት። ዘይት አለ አስፈውና አላደረኩም ያው እነሱ እንዳል ስለሆነ ማለት ነው። ይሄ የተፈጨ ስጋ ያደረኩም እንግዲህ ስለነበረ ትንሽ ይደምራል። ይሄ ያነሰን ክፍል ማለት ነው ስጋውን የተፈጨው

የመጣጣን ሽንኩርት እና ቃሪያን ቲማቲም እና ነጭ ሽንኩርት አድርጌው ያው ያዝኩት። በአንድ እጄ ስልክ ስለያዝኩ ነው። እሺ፣ በአንድ እጄ ስልክ ይዤ እንደዛ አደረግኩት። ሽንኩርት እንግዲህ ፍፍልል ሮሜን ማለት ነው። ሙ ቃሪያ ምንድ ነው የሚባለው የፈረንጅ ቃሪያ ደግሞ ቲማቲምንና አይ አደራረኩ ሁሉንም ጨማመርኩ ማለት ነው። እንግዲህ አበስላለሁ። ከዚያ የቁልጤን ቅመሞች ጨምራለሁ፣ መቃያ ቅመሞችን የኮዝብራውን እና የድንጅብ ብሉን ቅመም እና የቆንጆ በርበሬውን ብቻ ነው የሚወጋው የሚጠቀመው። እንደዛ አድርጌ እየሰራ ነው። ሰላችኋለሁ። ው በይ አሁን ጠማሙን አድርጊያለሁ ግን አልታይም። ስልኩን ወደ እዛው እያልኩት ነበር በአንድ እጅ ይዤ አልተመቻቸልኝም። ምክንያቱም ሳረግ እንጂ ትንሽ ጨመርኩበት ማለት ነው ብዬ ትንሽ ጨመርኩበት

ይዛሀዴራያኩ ላይ እያደረኩኝ ነው አሁን እያስተካከልኩኝ እኩል እንዲሆን ማለት ነው። ከሁሉም ቦታ አንድ ቦታ ብዙ አንዴ ቦታ ትንሽ እንዳይሆን እያስተካከልኩኝ ነው እ አድርጌ ጨረረስኩኝ ጨረስኩኝ የሆነ ወዴትሽ ነው